በጣም ልብ የሚሰብር መረጃ ልነግራቸው ተመልሼ መጣሁ። ቅድም የዘግብ ሁላቸው መረጃ ላይ ልጨምርበት ነው በአርሲ ዞን በጀጁ ወረዳ ተሬ አሜኛ ቀበሌ ላይ የተፈጸመ ነው ትላንትና ምሽት ሁለት ሰዓት ላይ በየቤታቸው ገብተው ሰዎቹን ለቅመ ወስደዋል። ታዲያ ከነዛ መካከል ላይ የወንደሰን አማረ ቤተሰቦች ይገኛሉ። መጀመሪያ ወንደሰንን ፍለጋ ሂደው ነበረ። ወንደሰንን ሲያጡት ሚስት ያገኛሉ። ሚስት አነታም ብለው ሌላ ዞር ዞር ሲሉ የወንደሰን አማረ ልጅ ይመለከታሉ። አራስ ነች እስከነ ሕፃኗ አንድ ላይ ወስደዋታል። የወንደሰን አማረን ልጅ ሕፃን ልጅ እና እናት አራስ ላይ ተኝተው ያሉ ሁለቱንም ወሰዷቸው። ከዛ በተጨማሪ ባልቻ አግዜንም ወስደውታል። አዲሱ ማሙዬንም እንዲሁ ወስደውታል። ቴዎድሮስ ውቤን የሚባለውንም ሶስቱ ወንዶች ናቸው ተወስዷል። ሌላው ሁለቱ እናቶች ናቸው። ዝናሽ የምትባልና ፍሬ ህይወት ሀብታሙ የሚባሉ እነኝህም የተወሰዱ ናቸው። እንግዲህ በአጠቃላይ ሰባት ማለት ነው። አራስ ከህፃኗ ጋር ስንቆጠር ሁለት እነዚህ ደግሞ ባልቻ፣ አዲሱ፣ ቴዎድሮስ፣ ዝናሽና ፍሬህይወትን ስንደምራቸው ሰባት ሰዎች ናቸው። እንግዲህ ነገ ነው ስልክ እንጠብቃለን ብለው የሚታሰበው። ከነሱን ስከወሰዷቸው ከሶስት ቀን በኋላ ነው አፋኞቹ ደውለው የብር ጉዳይ የሚደራደሩት። እንግዲህ እግዚአብሔር አምላካችን በሰላም እንዲያስፈታቸው በሰላም ወደ ቤታቸው እንዲመለስላቸው ሁላችሁም በተቻላችሁ መጠን በያላችሁበት እንጸልይ። አሁን እጃችን ላይ ያለው መፍትሄ ይሄ ነው መደራጀት ብዙ ጊዜ ተሳክቶ ሞክረን ነበር፣ አልሳካ ብዙ ጊዜ ተነጋገረ ነበር፣ አልሆነን። ስለዚህ እንደው ባለን መጥናት እነሱ እንኳን የተወሰዱት እንኳን በሰላም እንዲመለሱ፣ ነገሩ እንዲቀላላቸው እግዚአብሔር አምላካችንን መለመን ያለብን ይመስለኛል። ሁሉንም በሰላም ወደ ቤታቸው ይመልሳቸው። ቸር ቆዩ።